አንድ ሁለት ሶስት አራት አምስት ስድስት ሰባት ሞድሬታዮች፣ እናንተ አትነቅሉም። እኔ ነኝ የምነቅለው። ኒውት አድርጌ ነው የምነቅለው፣ ደግሞ ኮመንት መጻፍ እንዳይችሉም እናንተ አትነቅሉም። ኦኬ፣ አሁን ሌላ ሰው አታስገቡም። ኦልሬዲ እሱ ቪዲዮ አብርቷል። የእሱን ነው የምንቀጥለው። ከዛ እሱ ግጣሙን ካገኘ በኋላ ነው ሌላ ሰው የሚያስተናግድ። ኦኬ እንደ ድሮ ቁጭ ብሎ ገስት ላይ ወረፋ መጠበቅ ቀርቷል። ያንን ብለው ጊዜ እየፈጁብን ያሉት አውቀው እዚህ ቁጭ ብለው ፎሎ ለመደረግ ፈልገው ገብቷቸዋል። ሶኛም ባነናል፣ እንኳን ደህና መጣህ ወንድሜ። ሚውት ነክ እንኳን ደህና ቆየችኝ አቡ፣ ገና ነኝ ወንድሜ፣ ሰላም ነው እሺ የትዳር አጋርክ የምን እምነት ተከታይ የምን እምነት ተከታይ ትሁን የትዳር አጋርክ ሙስሊም ሙስሊም። እድሜ እድሜዋ ከስንት እስከ ስንት ይሆን? ከ18 እስከ 22 አስራ የት ሀገር እምትኖር? ከሀገር ውስጥ ወይስ ከሀገር ውጭ? የትኛውም ቦታ ሀገር ውስጥ፣ ሀገር ውጭም ችግር የለውም። መልኳ ቀይ፣ ጥቁር፣ ፀይም ቁመቷ አጭር፣ ረጅም፣ መካከለኛ? መካከለኛ። የሰውነት መጠኗ ወፍራም፣ ቀጭን፣ መካከለኛ? እሱም መካከለኛ። ብዙ መፍራም ስራ ቢኖራት ባይኖራት ችግር አለው፣ ችግር የለውም? ኦኬ። ስራ ከሌላት አንተ ታስተዳድራታለህ ማለት ነው። እሺ፣ የአንተ መስፈርት የምታሟላ ሴት መታ ብትጋቡ፣ እድሜ ልክህን አንተ ብቻ እየሰራክ ልታኖራት ነው? እሷ እንድትሰራ ትፈልግ አብረን እንሰራለን መስራት ከፈለገች እሺ አግብታ የፈታች ብትሆን ችግር አለው ችግር የለውም አግብታ የፈታች ቢሆን ችግር የለውም እሺ ልጅ ቢኖራት ችግር አለው ከቀድሞ ትዳሯ ልጆች ቢኖራት የ? እሺ አንተ አግብተህ ፈታሃል፣ አላገቡ። ኦኬ ጥሩ። አንተ አግብተህ አግብተህ ሳታጠሩ አግብታ ብትፈታም ችግር የለውም ያልከው፣ አይ ህይወትን ለህይወት ባለፈው ስለሚማሩበት በበደንብ የሆነ አስተማሪ የሆነ አካል ብዬ ስለማስብ ወደዚህም ወደዚያም የለም እና ያው ለእኔም አሪፍ ነው ብዬ ስለማስብ ነው። ገብቶ መውጣት ስለማይፈልግ ትክክል ነህ። ካለፈው ትዳሯ በእሷ ስህተት ከሆነ ለምሳሌ ትዳሩ የፈረሰው፣ ያንን ስህተት ላለመድገን ትጠነቀቃለች። ትዳሯን ላለማጣት አንድ ጊዜ የተፋታች ሴት በሁለተኛው ትዳሯን የትዳርን ዋጋ ስለምታውቅ ትዳሯን የበለጠ ትይዛለች እና፣ አስተዋይ ነህ፣ ትክክል ነህ። እሺ፣ ስራ፣ አንተ ምንድን ነው የምትሰራው? እኔ ዳቦ ነው ዳቦ ይሰራል። ዳቦ ጋጋ ነው። ኦኬ፣ ስለዚህ የዳቦ ጋጋ ባለሙያ ነው።

መስፈርት አነባለው ከዛ ኮድ ሰጠዋለው የሀይራ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 22 የሆነ የትም ሀገር የምትኖር ከሀገር ውጭ ሆነ ከሀገር ውስጥ ምንም ችግር የለበትም ጸይም የሆነች መካከለኛ ቁመት ያላት መካከለኛ የሰውነት መጠን አላት ስራ ቢኖራትም ባይኖራትም ምንም ችግር የለው እንዲሁም አግቢታ የፈታችን ብትሆን ችግር ልጅ ግን እንዳይኖራት ልጅ የሌላት ይህ መስፈርት የምታማየ እህቴ ካለች የሃይራ ኮድ ዜሮ አንድ ነው። አንደኛ እንደመግባቱ መጠን ዜሮ አንድ ነው እና የሃይራ መስፈርት የምታሟይ እህቴ ዜሮ አንድ ጻፍ። ሞዴተሮች ዜሮ አንድ የሚጸፉትን አስገባቸው። አንዳንድ ነው። አንድ ሰው ገብቶ ብርቶ ካልተስማሙ ነው ሌላ ድል የምንሰጠው። ለአንድ ሰው የምንሰጠው አስር ደቂቃ ነው። አሁን አምስት ሰዓት ከስናሰ የሃይራ ደቂቃ ጀምሯል። አስር ደቂቃ አለው ል ልጅ ቢኖራ ትስላልች። የሰው ልጅ ለምን ያሳድጋል? የራሱን ልጅ ወንድ ያሳድጋል። አንደኛው። ሁለተኛ ትዳር የፈታችሁን ብትሆን ችግር የለውም። ተምራበት ነው የምትወጣው። ሰው ኤክስፒሪንስ ይዛበት ትወጣለ። ለኔም ጥሩ ነው፣ ልምድ ያላት። ልክ መስሪያ ቤቶች ሰው ሲቀጥሩ ልምድ ያለው ሰው ልምድ ልጅ ነው። ፕሮፋይል እያጠናችሁ ነው? እዚህ ቤት እኮ ከባድ ነው። ፕሮፋይል ተጠንቶ ነው የሚገባው። ለዛ ነው ፕሮፋይላችሁ ቼክ እየተደረገ ነው ከመግባታችሁ በፊት። ለምን ያላች ጋብቻ ማለት እሱ አልብቶ ማያቅ ስለሆነ ሻች፣ እንደውም አልብቶ ማያቅ ወንድ ከዛች ጋር ያነጻጽራትም ወንዱ ከዚህ በፊት ያገባ ሲሆን ብዙ ጊዜ ከመጀመሪያ ሚስቱ ጋር ሁለተኛዋን ያነጻጽራል። የመጀመሪያ ሚስት ኮ እንዲት አደረግልኝ ነበር። ወይ ሚስቱ ሞታበት ወይ ከሚስቱ ጋር ተፋቶ ሚስት ካገባ በኋላ ይችኛ ሚስቱን ከበፊቷ ጋር ያነጻጽራል። ይችኛ ወይ ምግቧ ማይጣፍጥ ከሆነ የበፊቷ ሚስት ኮ ምግቧ በጣም ይጣፍጥ ነበረ፣ በቃ እንዲህ ነበረች እያ ያነጻጽራል። እሺ፣ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር የሀያ አንድ ቪዲዮ አላበራሽም። ሚዩት አድርጌ መቀየሻለሁ ደግመሽ ኮመንት መጻፋችን፣ ዛሬ ደግመሽ እዚህ ቤት መግባታችን እድል አንዴ ነው። ቶሎ አስር ቁጥሬ ነቅላችኋለሁ። ሚዩት አድርጌ ኮመንት መጻፍ እንዳትችሉ አድርጌ፣ ኮመንት ካልጻፋችሁ እዚህ ቤት በምንም መንገድ ልገቧችሉ። ምክንያቱም ገዝት ከፍተናናቅ እሺ። እንደውም ፕሮግራሙንም እንዳታየው እየቦለኩ ነው ማስወጣችሁ ከዚህ በኋላ ብሎክ እያርኩ ዜሮ አንድ ገብታችሁ ቪዲዮ ካላበራችሁ በብሎክ ትሸኛላችሁ። አለቀ። አቋማችን አንድ ነው። ቆራ ነንኛ ዜሮ አንድ መስፈርቱን የሀይራን መስፈርት የምታማኙ ሙስሊም የሆናችሁ እሱ የሱ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከአስራ ስምንት እስከ ሀያ ሁለት የሆነ የትም ቦታ ብትኖር ከሀገር ውስጥም ሀገር ውጭም ችግር የለበትም። ቀይም ብትሆን ይመረጣል። መካከለኛ ቁመት፣ መካከለኛ የሰውነት መጠን ያላት ስራ ቢኖራትም ባይኖራትም ችግር ምን ያስተዳድራት አለው ብሏል። አብታ የፈታችን ብትሆን ችግር የለውም ግን ልጅ እንዳይኖራት በቃ ሌላ ሰው ባይከፈ እዚያ እና ከሮዛ ቀድሞ ቪዲዮ ያበራ ይቀጥላል። ከኛ ጋር አንድ ሁለት ሶስት አራት አምስት ስድስት

ገብለ ልሳችሁ ኮመንት ስታችሁ ዝቤት ነው ባላችን። እሺ፣ የልጁን ደቂቃ እያባከናችሁበት፣ ሶስት ደቂቃ ባከኖበታል። ሰባት ደቂቃ ነው የቀረው። ሌስኮ ዜሮ አንድ ቪዲዮ ቶሎ ካላበራችሁ፣ ለምን ቀርፋፋ ከሆናችሁ ቪዲዮ ለማብራት ለትዳር አትሆኑ። ቅርፍፍ ሙዝዝ ያላችሁ ቪዲዮን ቴቶ ላይ እንዴት እንደሚበራ ካላወቃችሁ፣ እናንተ ትዳር ላይ ገብታችሁ አቃጥላችሁ ትደፉታላችሁ። አትሆኑ ለትዳር ቪዲዮ እንዴት እንደሚበራ ማያቅ

ዜሮ አንድ የሚሰፉትን ሞዴሬተሮች ኢንቫይት አርጉ ነው ወይንስ ኢንቫይት እያደረጋቸው ትዳር ፈላጊ ነኝ። እሱ ሳይጨርስ ሌላ ሰው አላስገባም። አስር ደቂቃ ካለቀበት ብጣሙ ሳይገኝለት አስር ደቂቃ ካለቀበት ይወርድ ነው። ሁለተኛው ያደለኛ እንሰጣለን። ለአንድ ሰው የምንሰጠው አስር ደቂቃ ነው። አስር ደቂቃ አላነሰማ እሺ፣ ዜሮ አንድ

በነፍስ ስንጤ ነው ወይ? ንገሪኛ። እኛ ቤት ብሄር አይነገርም፣ አይቻልም። ብሄር ሰው በሰውነቱ ነው እዚህ ቤት የሚመጣው። ብሄር ብሎ ሳይንስ የለም። ብሄር እዛው ፎሎ ተደራድገሽ፣ እዚህ ተጠባብሰሽ፣ በውስጥ ጠያይቅያለሽ እንጂ እኛ ቤት ውስጥ ብሄር መጠየቅ አይቻልም። ብሄርሽ ብቻ ነው ትፈልጊ ከሆነ እዛው ፈልጊ። እዚህ ቤት ሰው በሰውነቱ ነው የሚስተናገዱ።

አራት አምስት ስድስት ሰባት ስምንት ዘጠኝ አስር ቻው፣ ቦንቱ ደግመሽ መግባታችን እዚህ ቤት። እሺ ዘቢባ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት

ነው። አይደለም፣ አይደለም። እሺ፣ የእሱን የሃይራን መስፈርት ታማያለሽ። እሺ፣ ምን

የትም ሀገር የምትኖር ብሎ አንቺ የት ነው የምትኖሪው? ዱባይ ዱባይ ኦኬ እሺ፣ ዱባይ ነው እሷ የምትኖረው። ሀይራ ስራ ቢኖራትም ባይኖራትም ችግር የለውም። እኔ አስተዳድራታለሁ ዳቦ ቤት አለኝ ብሏል። ጥረሻል በጣም። ቁጭ አድርጎ የሚያስተዳድርሽ ነው ያገኘሽው። መስራት ከፈለች ደግሞ ከእሱ ጋር ዳቦ ቤት ትሰሪያለሽ። እሱ ሲጋግር አንቺ ትሸጫለሽ። ቀለበት አድርጋለች። እጅሽን ለሚሸፈሹ ባለት ዳምረሽ ረገ አይ፣ ኮመንት ላይ ቀለበት አድርጋለች ሲሉ ጋይስ አላደረገችም። እጁ አልሸፈነች እንጂ ቀለበት አለው። ቀለበት እጅሽ፣ እስቲ እሺ፣ ምንትላለ ሀይራ ጥያቄ ካለህ ኑሯችን ማውጣት ተጠይቃት ምን አለህ? አንቺ ምን አገባሽ፣ ኑሮ የምታሸንፊው ባል እኮ ነው። ኑሮ የሚያሸንፈው አስተዳዳሪ እኮ እሱ ነው፣ አባወራው እሱን ካስተዳደረሽ መሄድ ነው።

የት ሊያኖራት ነው? አገር ቤት ማ ቢፈልግ ነይ የምትላት ከዱባይ ዱባይ የመሰለ ሀገር ጥላ ከገባች በኋላ መኖሪያ አላችሁ? ከሌለ ገዛ ነው፣ ከሌለውለት ነው። ችግሩን እናወራበታለን ከተስማማል እናንተ ላይ በሁሉ ነገር ተቀምሳቻችሁ እሱን ታወሩበታላችሁ። ይህ የግል ጉዳያችሁ ነው። እሺ፣ ፎሎ አድርጋት። መጀመሪያ ወንድ ነው ሴቷን ፎሎ የሚያደርገው። አንተ ፎሎ ታደርጋታለች፣ እሷ ፎሎ ትመልሳለች። ከዛ በውስጥ ስጻጻፉና ስልክ ትቀያየሩና ታውሩና ከተስማማችሁ ለቁም ነገር ትበቃላችሁ። ካልተስማማችሁ ቻው ቻው ትባላላ ትባባላላችሁ

እንደዚህ አይነት ወንድ ከሴት ብር ማይፈልግ፣ ብፈልግማ እንዳት ኮበዝ ብር ብፈልግማ እንዳት መጣት እዛው ትስራል ነበረ ብር የምር ነው እንጂ፣ ሰውዬው ሲሪየስ ነው። ለእያቸው መሄድ አቦቤት ባለቤት እኮ ነው። አፈሰችሽ አረች በዚህ ዘመን እኔ አስተዳድራታለሁ ስራ ቢኖራትም ባይኖራትም አብረን እንሰራለን የሚል ወንድ። ከአረብ አገር ና ጥለሽ፣ ና ጥለሽ አብረን ና እንኖር የሚል ወንድ የዘንድሮዎቹ ዘንድሮቹ አላያችሁም? ሚስ ገና ልጅ ወልደለች ለት ኦፕሬሽን ሳይጠና ከነቁስ ስላሉኳት ተፈቶባት እንኳን ፎቅና መድረስ ተንከራተት እዛው ስር እያላት እዛው ታክመች ስር እያላት ደሞ ዞ እንዳይቋረጥበት ብሎ ሮዛ ኮሌክሽን ቴንኪ ፎ ሜምበር ከስ ሜምበር ሆኑ። ሁላችሁም ከስሜ ጎን ያለው ልብቀጽ እያነካችሁ እኔም ዳቦ ቤት ያለው ጋር ፈልግ ይ ማሪ በቀላሉ አይገኝም። ዳቦ ቤት ያለው ጋር ማ ላይ ቀንቷት ነው የመጀመሪያው እድለኛ አመት፣ በጣም በጣም እድለኛ አመት። ዘቢ በወላይ ሰላምቴ ሚዩት ነሽማ፣ ድምፁ ሚዩት ነው። በውስጥ እዛው ስር ይላታል፣ ካላት ጋ ትመጣለች። ቪዲዮ ያላ ፎቶ ይለጠፋላ። እዚህ ቤት ገብቶ ቪዲዮ አውርቶ ተወርቶ፣ እዚህ ጋር የምታወሩትን በውስጥ ካልደገማችሁት መጥተው ይነግሩኛል።

ጎበዝ የት የሚኖር ሀገር ውስጥ ከሀገር ውጭ ከሀገር ውስጥም ከሀገር ውጭም ቢሆን ችግር የለውም። ትዳር እውነተኛ ትዳር ፈላጊ ሆን እንጂ እኔ ሲንግል ማም ነኝ። ቁርሱን ጥያቄ ላይ ይደርስበታል። እሺ መልኩ ጸዩም ጸዩም፣ ቀይ ጥቁር፣ ጸዩም ወይ ቀይ ቢሆን አሪፍ ነው። ጸዩም ወይም ኦኬ ቁመቱ አጭር ረጅም መካከለኛ መካከለኛ ሴቶች ብዙ ጊዜ ረጅም ነበር ወንዶቹ ናቸው ወይ መካከለኛ ወይ አጭር ነው እናንተ ወንዶቹ ግን ከነዚህ ከሶስቱ ምርጫ ረጅም ነው የሚለውን አይመርጡም ወንዶቹ ረጅም ሴት የሚፈሩት ከጁሲ ከመጡ ሙሉ ወይም መካከለኛ ወይ አጭር፣ ከስንት አጭር ይላሉ አብዛኞቹ መካከለኛ ቁመት ነው። እሺ፣ ሰውን የሰውነት መጠኑ ወፍራም፣ ቀጭን፣ መካከለኛ። አይ፣ ብዙም ወፍራም ያልሆነ መካከለኛ መካከለኛ። እሺ፣ ስራ ቢኖረው ባይኖረው ትግራለሁ። አይ፣ ቢኖረው ጥሩ ነው።

ልጆች ቢኖሩት ከቀድሞው ተጋሩ ችግራም ትግል ነው። ምን ይመስላል? እስከ ስንት ልጅ ትቀበላለሽ? እስከ ስንት ልጅ፣ አንድ ልጅ በላይ ማለት ሁሉ መስፈርትሽ ሁሉ ነገር ኖሮት፣ ግን ሶስት ልጆች ወይ አራት ልጆች ነው የኔ መስፈርት። አንድ ልጅ ነው ያን መስፈርት ማለት

መስፈርት ሆናለብና ኩሉ ያነግራችኋለሁ። የቤት መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከሰላሳ አምስት ዓመት በላይ የሆነ የትም ሀገር ቢኖር ችግር የለብኝም። ለትዳር የእውነተኛ ትዳር ፈላጊ ብቻ ይሁን። መልኩ ሰዩም ወይም ቀይ፣ መካከለኛ ቁመት ያለው፣ መካከለኛ የሰውነት መጠን ያለው፣ ስራ ያለው። እኔም ሰራተኛ ነኝ ብላለች። አግብቶ የፈታም ሊሆን ችግር የለው። ልጅ አንድ ልጅ ካለው ኢትስ ኦኬ። እሷም ሲንግል ነው፣ አንድ ልጅ አላት ኦኬ ሶ የቤቴ መስፈርት የምታሟላ ወንድሜ ካለት ዜሮ ሁለት ጻፍ። ሞደሬተሮች ወንድ መሆናቸውን በፕሮፋይላቸው አረጋጋችሁ እንዲሁም አንድ ሺ ፎሎ መሙላታቸው ግን አንድ ሺ ሚሊዮን ሙሉ እያገራሉ መሰለኝ። ከሁለት መቶ ነው ከሶስት መቶ ካለፈ ቪዲዮ ማብራት ይቻላል። ሰው ወንድ መሆኑን ብቻ እርግጠኛ ሆኑልኝ እና ኦርቶዶክስ መሆኑ የሙስሊም ስሚዞ ወንድ ይሆን ኢንቫይት እንዳታደርገው። ዜሮ ሁለት ነው ኮላ እውነተኛ የደዳፈላል ብር ካለች እኔ ድንግላ ለኝ ድንግልህንቀቅለ ብላው እሷ ስራ የሌለው ባል ምን ያደርግላታል? እሷ እየሰራች እሱ ቁጭ አርጋ ምትለው ምን ያደርግላታል? ለወንድነቱ እንዲያስረግዛት እንዲያስወልዳት ነው የምትፈልገው። ወንድልጅ ስራ ከሌለው ትዳር ያምሯል። ትዳር ከማሰቡ በፊት ስራ ሊኖር ይገባል። ወንድ ልጅ መጀመሪያ ስራ ሰርቶ ልክ ብር ማምጣት ሲጀምር ሚስት ይመራው ያኔ፣ አግባ እንጂ። ወንድ ልጅ ስራ ሳይኖረው ሚስት ካማረው ሴቷ ታኑሬ ማለት እኮ ነው። በዚህ ዘመን አይደለም ወንዱ፣ ሴቷ ራሱ ስራ ከሌለ ትዳር ሊያምጣት አይገባም። ለምን ወንዱ ቁጭ ብሎ እንዲፈልጋት እየፈለገች ነው። ስራ እንኳን ባይኖራት ቤት ውስጥ አጽድታ፣ አብስላ፣ ተንከባክባ፣ ፍቅር ሰጥታ፣ አርግዛ፣ ልጅ አምጥታ፣ ይኸው ሁሉ ድርሻ አላት እኮ ሴቷ። እንኳን ስራ ባይኖራት በዚህ ዘመን